እግዚአብሔር ይህን ቃል ነው ተናገር ያለኝ። ስለዚህ ብዙ ሰው መሮጥ ይፈልጋል። እኔ ራሱ ጎረዋጭ መሆኑን አንድ ሁለት ሞክሬ ነበር፣ ኢየሱስ ጌታ በአካባቢና በከተማ በነበርኩ ጊዜ ሁለተኛ ነበር መጣ። ረጅም ስሎ እንኳ ሰው ረጅም ስለሆነ ሳይሆን አጭርም ው ረጅምም። ዋናው ግን የመሮጥ አቅም ጊፍት ያስፈልጋል። ከዛ ባለፈ ግን አንድ ነገር ትጋት ያስፈልጋል። ለመሮጥ የሚያስችላችሁን ወፍራም መሆን የለባችሁ አደለ። አቋም ያስፈልጋል ለመሮጥ አሁን ሁላችሁንም እኔ ልቀድማችሁ እችላለሁ። እዚህ ውስጥ ያላችሁ በስጋ ነው እምላችሁ በጣም እሮጣለሁ። ግን አንድ ነገር ልላችሁ ፈልጌ ነው፣ ለመሮጥ ቀጭን ስለሆንኩ ብቻ አይደለም። ለመሮጥ ምን ያስፈልጋል? አቋም ያስፈልጋል። ምን አይነት አቋም? ሸክምን አስወግደ ከአንተ ጋር እንዳትሮጥ የሚይዝን የሚጎትትን ነገር ምን ማለት ያስ ማስወገድ ያስፈልጋል። ኃጢአት ሲባል ግዴታ ሄደ ወንጀል መስራት ሰው መግደል አይደለም። ያስተሳሰብ ኃጢአት አለ፣ ስርቆት አለ ጭንቅላት ውስጥ እንግዲህ ተናገር ያለኝ ነው የምናገረው። አሁን ሩጫችሁ እንዳይገታ መወገድ ያለበት መቆም ያለበት የትኛውም ነገር ይቆምና አንቺና አንተ ተፈተህ ትቀጠላለህ። እስቲ እሄዳለሁ በሉ። ስንት ስንት ሰው ተሳድበናል በጭንቅላታችን፣ ስንት ሰው ተሳድበናል። የማይሆን አስተሳሰብ አእምሯችሁን ውስጥ ተቀምጦ ስንት የተቀበለን አቆይተናል። ቃየልን ሲናገረው ኃጢአት በደጅ ታደባለች። ኃጢአት በደጅ የሚለው በርሌ እንዳይመስላችሁ ጭንቅላቱ ጋር እየተሽከረከረ ነበር ሐሳብ ውስጥ እየቆየ እየተሽከረከረ ነበር። ታደባለች ምን በል ፈጥነ ምን በልባት ንገስባት አለው። እስቲ ነግስበት አለው። በሉስ አውቃለሁ፣ ጽድቃችን ኢየሱስ ነው። ኢየሱስ የሰጠንን ጽድቅ ግን ባግባቡ መያዝና ደግሞ ልይዘን የሚፈልግ ደግሞ አለ። ትላንትና ባይ ዘወ ሉቃስ ላይ ስታየው ምዕራፍ አራት ላይ እስከ ጊዜው ተለየው ነው የሚለው ማን ሊፈትነው የመጣው ዲያብሎስ፣ እስከ ጊዜው ምን አለው ተለየው አየህ እስከ ጊዜው ተለየው ማለት የሆነ ጊዜ ሊይዝሽ ይመጣል። የሆነ ጊዜ ሊይዝ ይመጣል። አንተ ግን ምንድን ነው ማድረግ ያለብህ? አንድ ነገር ነው። ያ ነገር ሲመጣ ጥንቁቅ ሆነ ለሩጫ የማይመቸውን አስወግደ ለሩጫ የሚመቸውን ይዘ መሮጥ ነው። ስለዚህ ሩጫ፣ የሩጫ ትራክ ምን ይፈልጋል? ሸክም ቅድመቅድመ ቅድመ ዝግጅት፣ ከመሮጥ በፊት እያንዳንዱ ነገር ከማረጋችሁ በፊት ምን ያስፈልጋል? ሸክም የሚከብድ ሚዘን ኢየሱስ እንደዚህ አለ ማቴዎስ ላይ ሲናገር እናንተ ሸክም የከበዳችሁ ሁሉ ወደ እኔ ምን በሉ። ኖ እኔ ምን እላችኋለሁ አሳርፋችኋል። ጌታ ሰውን አይነቅም፣ ሰውን አይመታም። ሰውን መጀመሪያ ግን የሚለው ኖ እኔ ምን እላችኋለሁ አሳርፋችኋል። ሸክም ሲወገድልን ሁሉ ነገር ቀሊል ይሆናል። ሩጫ ቀሊል ይሆናል። ስራ ቀሊል ይሆናል። አገልግሎት ቀሊል ይሆናል። ሁሉ ነገር ቀሊል፣ ብልጽግና ቀሊል ይሆናል። መንፈሳዊ ነው የምለችሁ ሰው የዚህ የዚህ ሀብታም ሆኖ ግን የውቀት ደሃ ከሆነ የህይወት ደሃ ከሆነ እግዚአብሔራዊ የሰላም ደሃ ከሆነ ምን ዋጋ አለው? ትክክለኛ የሩጫ ትራክ ላይ የያዘን ሸክም ወይንም ሊይዝም ይፈልጋል ወይ ሊይዝሽም ይፈልጋል። አሁን እንኳን ምናልባት ኃጢአት ውስጥ ባትሆኑ ሊይዛችሁ ግን የሚፈልግ ሊተበተባችሁም ይፈልጋል። እሱ ምን በሉት ይላል፣ አስወግዱት ይላል። በጌታ ኢየሱስ ላይ ብቻ ነው ያልኳችሁ አይደል? እንግዲህ ካለም አንድ ነፍስ ካለ፣ ሁለት ነፍስ ካለ ዛሬ እናገራለሁ በጌታ ፊት። ነፃ አውጪ ነፃ አውጣኝ ብለሽ ተንከባለኝ ተንከባለል ከሰው እንደ ሌላ ሰው ሆነሽ ሩጫሽ ላይ ለማስኬድ የሚጠቅመውን ያንን ሸክም ከተወገደ እግሮችሽ በቀላሉ ያ ያ መንቀሳቀስሽ እጪ ራሱ ዛሬ ሩጫችሁ አይገታም። እስቲ ሩጫ አይገታም በሉ። መሰናክሎች በየጊዜ ይለቀቃሉ። መናፍስ ዓለም ላይ ከዚህ ዓለም ስትሄዱ ግልግል ስትሉ ስትገላገሉ ነው ያኔ ነው ውጊያ የሚያቆመው እስከዛ ድረስ የሚተበትብ ነገር ይወረወራል። ግን አንተ ምን መሆን አለብህ? ንቁ ሩጫህን ማየት አለብህ። በሩጫ ትራክ ውስጥ መጀመሪያ ብያችኋለሁ፣ ሸክምን ሁሉ አስወግደን ይላል ሸክም ማስወግድ ሚከብድህን ነገር ማስወገድ ሚከብድሽን ነገር ማስወገድ ያስፈልጋል። ብዙ ትልቅ በሩጫ ትራክ ውስጥ ሄደው የጨረሱ ሰዎች ሸክማቸውን ያስወገዱ ናቸው። ሸክም አለ፣ ይመጣል፣ ይመጣል። ሸክም ማስወገድ መሄድ ወደምትፈልጉት ቦታ አላማችሁ ላይ የዓላማ ሰው ከሆናችሁ ሸክም አስወግዱ። የህልም ሰው ከሆናችሁ ሸክም አስወግዱ። የእግዚአብሔር ዓላማ በሕይወቴ ላይ አለ መትሉ ከሆነ የሚከብዳችሁ ሸክም አብሯችሁ እንዲሄድ አትፍቀዱ። የሆነ ሸክም እንዲቀጥል ከእናንተ ጋር አታድርጉ። ሩጫ አለ። እኔ ከስፖርት ሁሉም ወደው ሩጫ ሁለተኛ፣ ቦክስ ነው፣ ሶስተኛ እያለ ይቀጠለ። ግን ሩጫ እወዳለሁ በጣም ሩጫን። በተለይ ደግሞ ወደ መንፈሳዊ ስመጣ ድሮ መሮጥ ነበር። ስመጣ ደግሞ በጣም የወደድኩበት ምክንያት አብዛኛውን ቦታ ላይ ከሩጫ ጋር አያይዞ ጳውሎስ ጽፎታል። ወንጌል ልክ እንደ ሩጫ መነሻ አለው መድረሻ አለው። ለዛ ነው የሚናገረው። ስለዚህ ሯጮች ከመሮጣቸው በፊት መጀመሪያ ፈግተው አስወግደው ይህን ምግብ ብላ በዶክተሮች ተነግሯቸው ይህን እንዳትበላ ተብለው ነው ሮጠው ሮጠው ሮጠው መጀመሪያ ጫካውስ ሌሊት ላይ 11 12 ሳ ሲወጣ እዚህ ጀርባ ላይ ጫካውስ አሁን ተመንጥሯ ላይ ቲንካይቸዋለሁ ባለፈው ሲሄን ሯጮች በሌሊት ሰው ሞቆ ተኝቶ እነሱ በሌሊት ይሯሯጣሉ ያነን ከሩ በኋላ ከሮጡ ሸክም ከተወገደ በኋላ ነው። ነገ እንትራብራው እንትሩ በተሰው ወና ሪከርድ ምናምን ምን ለምናጨብጭብለት ያ ሰው እዚህ ጋር ጫካ ውስጥ ተሯርጧል፣ አስወግዷል፣ ማስወገድ ያለበትን ከሰውነት ውስጥ ትሬን አርጓል፣ ልምምድ አድርጓል። ከእግዚአብሔር ጋር ልምምድ ስታረጉ፣ ከእግዚአብሔር ጋር ስትሮጡ መወገድ ያለበት ይወገዳል። ኢየሱስ ጌታን ስለዚህ ይሄንን ስናገር ለአንድ ነፍስ ሊሆን ይችላል፣ ለሁለት ነፍስ ሊሆን ይችላል። ናገረው ደግሞ ለሌሎቻችሁንም ይጠቅማል። ልይዘን ደግሞ የሚፈልግ ደግሞ እኔን ልይዘም ይፈልጋል። ግልጹን እናግራችሁ አንቺን ልይዝሽም ይፈልጋል፣ አንተን ልይዝም ይፈልጋል። ያ ግን እንዳያይዝህ ምን ማድረግ አለብህ? አስወግደህ ምንን ሸክምህን የጠላት ውጊያ ራሱ የመናፍስ ምን ተወለ ሊትራሊ ስጋዊውን ተውት። በመንፈስ ዓለም ላይ የሚወረወርባችሁ ቀስታል የሚደረግባችሁ የመንፈስ አሰራር አለ። አዚብ ሸክም አይደለም አለ መጸለይ ሸክም ነው። ቃል አለማንበብ ሸክም ነው። ማታነም ከሆነ ሸክም ውስጥ ነው ያለው ያ ሸክም ሊወገድል ይገባል። ማትጸልዩ ከሆነ ሸክም ውስጥ ናችሁ። ባጭር ቃል ያም ራሱ ሸክም ግዴታ ሰውን መግደል ኃጢአቱ ውስጥ መሆን ወይ ዝሙት መስራት ወይ የሆነ ነገር አይደለም። እሱም አንዱ ነው። ግን ዛሬ እንናገራለን በተለያየ መንገድ መጥቶ ጠላት ሊይዛችሁ የሚፈልገው ሸክም ሁሉ የተወገደ ይሆናል። እግዚአብሔር እርዳታውን ይለቅላችኋል። ሁለተኛውን ልንገራችሁ። ሁለተኛው ክርስቶስን ኢየሱስን መመልከት እንደዚህ ይላል። ራስና ፈጻሚ የሆነውን ይላል። ራስና ምን ፈጻሚ የሆነውን ኢየሱስ ክርስቶስ ምን ብለን ተመልክተን? እሺ ተመልክቼ ይበሉሲ መመልከት ማለት እዚህ ጋር ራስና ፈጻሚ የሚለውን አስጀማሪውን፣ አልፋና ኦሜጋ የሆነውን ማለት ነው። የነገሮች መጀመሪያ፣ የነገሮች መጨረሻ የሆነውን ኢየሱስ ምን ብለ ተመልክተ አይንህን በማንም ላይ ካላደረክ፣ አይንሽን በማንም ላይ ካላደረክሽ፣ ኢየሱስም በሩጫ ትራቁስ ሩጫ እንዳልኳችሁ መነሻ አለው መድረሻ አለው። ትራቁን ማየት ይፈልጋል። ለምሳሌ መንገዱ ወደዚህ ሆኖ አንድ ሰው ዝም ብሎ ትራቁን ወደዚህ የሚሮጥ ከሆነ ተበላ ማለት ነው። ትራቁ ላይ አይንህን ማድረግ ያስፈልጋል። የትራኩ ባለቤት ላይ አይንን ማድረግ ይፈልጋል። ለምሳሌ ሩጫ ሲሮጥ መስመር አለ፣ መውጣት የለባችሁ መስመር አለ አሁን ኢትዮጵያ ውስጥ መጣቁት ብዙ ብዙ ስለ ሩጫ ምናልባት የታችሁ ከሆነ የስታዲየም ሩጫ ያለ እሱ ነው ቀላል የውዝ ዘው እንዲመሽከር ያሉት የማራቶን ሩጫ ሊሳሳቱ ይችላል። የሚመራቸው ከፊት ይኸው ነገር ትራኳን ጠብቀው ነው የሚሄዱት። ግን ማንን ልክ ፍጻሜውን፣ ጀማሪውንና ፍጻሜያቸውን፣ እስከዛ ድረስ ያለውን ነገር የሚያስጨር አስጀምሮ የሚያስጨርሰውን ኢየሱስን እያያችሁ የምትሄዱ ከሆነ በህይወታችሁ ላይ ሩጫችሁ ትራክ ላይ ግባችሁ ላይ ትደርሳላችሁ። የሩጫችሁ ትራክ የሩጫችሁ ትራክ ለመድረስ ኤ ግቡ ላይ ለመድረስ የሚጠቅማችሁ ኢየሱስን ማየት ነው። ፓስተሩን ማየት አይጠቅምም። የሆነ ነብዩን ማየት የሆነ ጫማኝ በጣም የምትገርም ሴት የነበረችው ማየት አይጠቅምም። ጌታን እያየ ነው መሄድ ያለብህ። ዘመኑ እንደዛ ነው። ሰው እንኳን ሰው አሰናክሎ በራሱም በራሱ አሰናክሎ የሚቀርሰው ያለበት ዘመን ላይ ስለሆነ ያለ ነው። አሁን ዘመኑ እንኳን ሰውን ለማየት ቀርቶ ራስንም ከማየት ወጥተ ሰውን ከማየት ወጥታችሁ ጌታን እያያችሁ የምትሄዱበት ጊዜ ነው። የምሬ ነው ምላችሁ። እኔ እንደዛ ቢሆን ኖረው ዛሬ በፊታችሁ መቆም አልችልም፣ መጸለይ አልችልም፣ በቤቱም ላልኖር ችላለሁ። የጠቀመኝ አንድ ነገር አለ። በሩጫ መንገድ ውስጥ ጸንድቆም ያደረገኝ ጌታን እንዳየው። እስቲ ጌታዬን አየዋለሁ በሉስ እሱን እሱ ፍጹም ነው። ፍጹም የሆነውን ማየት ነው የሚጠቅመኝ። እሱን ካያችሁ አይነው ሰውና ያለን። እኔ አንድ ጊዜ አንድ ወንድም አገልጋይ ነው እና ምን እኮ ከኛ ጴንጤው ማህበረሰብ እኮ ይሻላሉ ወንድሞቻችን፣ እነዚያ ማለት ነው ይሻላሉ አለ። ምንም አልተነፍሱ በቃ ተመታ ይልጃሉ። አገልግሎት ወደ ማቆም መጥቷል። ቸርች መሄድ አቆሙ አለ። ህብረት ማድረግ አቆም ያለው። ቀስ በቀስ እዋ እያሳሰገ ይወስዳል። ወንድሞች እናቶች፣ ምን አገልጋዩ ይላል? ምኑ ጴንቴው ራሱ መልስ እሺ፣ የለም አንድ ሰው የለም ሲኔ ያለው በሉስ። ግን አንድ ነገር እንድታዙ ምሳሌ፣ ሩጫችሁን ጀምራችሁ ለመፈጸም የሚጠቅማችሁ ኢየሱስን መመልከት። ኢየሱስን ካያችሁ አትቆሙ። ኢየሱስን የምታዩ ከሆነ ወንድሞቼ እናቶቼ ቅድም ሸክም ማስወገድ እንዳልኳችሁ ከግብ እንድትደርሱ የሚያደርጋችሁ ጌታ ነው ማየት እሺ ጌታና ያለው የኛ የሃይማኖታችን አስጀማሪውም ፍፃሜውም ማሰር አይደለም የሃይማኖት አባቶች አ ያው ታቃላችሁ በእኛ ፕሮቴስታንት እምነት ያስጀመረውን ታቃላችሁ አይደለ ከካቶሊክ የወጣው ማ ነው ማርቲን ሉተር አይ ቲንክ አይደለ ማርቲን ሉተር እኔ ነው አሁን ትላንትና ከጌስታውስ ስመጣ የካቶሊክ ጌስታውስ ነበር እና ገዳሚ በዛን የገባሁት እና ሳይ እንትናችሁ ደስ ይለን ይዞታችሁ እና የማርቲን ሉተር ወደዚህ ያስጀመረበት እንትን አይታችሁ ከሆነ የመንፈስ ቅዱስ ሕይወት የሚገኝበትን እንቅስቃሴ ያብዙ አለ ደም እንዳልነካይ ሃይማኖት እና ስለዚህ አንድ ነገር ልነግራችሁ ፈልጌ ነው። ማርቲን ሉተር እንኳን የፕሮቴስታንት ወይንም የሃይማኖት አስጀማሪውን እሱንም እዩት አይደለም ወይንም ደግሞ ፓስተሩንም እዩት አይደለም ወይንም የሆነን ወንጌላዊን እዩት ማለት አለ። ቤተሾም በጣም ምትከር ጻዲቅ ሴት ካለች በጣም በሕይወትም በኑሮም በሁሉ ነገር እሷንም አትመልከች። በጣም ጥሩ ሰው በጣም ትምህርት የሚሰጥ ሰው ምናም አትመልከቱ። መመልከት የሚጠቅማችሁ ኢየሱስ ላይ ብቻ አይናችሁን አድርጉ። ይሄኛው አይን አንቺን እንዳይ ነው የውስጥ አይኔ ግን ጌታን እንዳየው ነው። ኢየሱስ ጌታን። ይህማ አይን እኮ እንኳን አይደለም። አሁን የሆነች ሴት በራቁት ብትመጣ እኔ ብቻ አይደለም ሁላችሁም አይናችሁን ሳትፈልጉ ታለች ምንድነው ትላላችሁ? ይህ አይን ያሳያችኋል። የሆነን ሰው አይን የሚሰርቅ ነገር ያሳያል። የሆነ በቃ የሚከርም ነገር እንዲህ የሚገርም ነገር ብታየው ያሳያል። ሰው ይሄ አይን ያያል። እያልኳችሁ ያለ መንፈሳዊ አይና መንፈሳዊ እይታችሁ ጌታ ላይ ብቻ ይሁን፣ በሩጫችሁ ትራክ ላይ ከግብ መድረስ ትችላላችሁ። አጠገብ ያለውን ሰው ከግብህ ትደርሳለህ በሉት። ሶስተኛውን ልንገራችሁና ልጸል። ያው እንግዲህ የትምህርቴና የቃል ጊዜ ያጠረሰ ለማድረግ፣ ሶስተኛው መታገስ ነው። ታግሳለሁ በሉ። ታግሶ ነውርን ንቆ ካለ በኋላ ምንድን ነው የሚለው? ታክሶ በእግዚአብሔር ቀኝ ተቀምጧልና፣ ሩጫውን ጨርሶ ሄዶ ተቀመጠ። ኢየሱስ ምን ብሎ ታገሰ ይላል። ትግስት ነበረበት ኢየሱስ ውስጥ። በምን ውስጥ ነውሩ ንቆ? መከራዎች ነበሩ። ክፉ ኃጢአተኞች የሚያደርሱት በደል ነበረ። ጻድቃን ላይ የሚያደርጉት ግፍ ነበረ። ኢየሱስ የመስቀሉን ጣርና ስራውን ታክሶች ጨርሶ በአምቀኝ ምን አለ ተቀመጠ። ምን አለ ማለት የሩጫውን ትራክ ጨረሰ ማለት። አጠገብ ያለው ሰው የሩጫን ትራክ ትጨርሰ አለ ማለት። የሩጫችሁን ትራክ የሚያስጨርስ የእግዚአብሔር አቅምና ጸጋ ይለቀቅላችሁ። ብዙ መንገድ ቀርቷል ወንድሞቼ፣ እናቶች። ትላንት ዋው ያስባል ጳውሎስ አገልግዬ የተጣልኩ እንዳልሆን አለ። ወንድሞቼ አገልግሎ መጣላል። አምልኮ መጣላል። የሆነ ነገር መጣ። ከዚህ እግዚአብሔር ይጠብቀል። ግን በህይወታችን ላይ ትግሥት ትግሥት ታጋሽ ሰው ከሆናችሁ በህይወታችሁ ለሚያልፈው መከራ፣ አንዳንድ ሰው የሆነች መከራ ስደርስበት ከዛ መከራ ለመውጣት ብሎ ወደ መስመር ትራኩን ለቁ ይወጣል። ለጊዜው የሚገኘውን ጥቅም ይላል። ስለ ሙሴ ሲናገር እነዚህ ዕብራውያን ምዕራፍ አስራ አንድ ላይ ለጊዜው ከሚገኘው ደስታ ይላል በፈርዖን ቤት ካለው ጮማ ይልቅ ይላል፣ ከእግዚአብሔር ሕዝብ ጋር መከራን መረጠ። ለምን ብድራቱን ትኩር ብሎ ተመልክቷልና። አያችሁ ሙሴ ትራኩ በጣም ይገርም፣ እይታው ይገርም። ትኩር ብሎ ተመልክቷል፣ መከራን መረጠ ይላል። ለጊዜው አንዳንድ ሰው ለጊዜው የሚገኘውን ደስታ ብሎ መስመሩን ለቋል። አንተ ኮበሉት መስመር አትለቅም።

ተጣልተው በፊት ሲጣሉ ሲያሳርቋቸው፣ ሲጣሉ ሲያሳርቋቸው፣ የሆነ ሰዓት ላይ ድንገት ሳይታወቅ ሁለቱም እንደተናነቁ እንደተያያዙ፣ ትግስት አለመኖር እንዲያንቋት እጁ ላይ ያለፈች የዚህ የሶስት ወር የአራት ወር ታሪክ ነው፣ ምነግራቸው ከዛ ሰውየ ጋማው እስር ቤት አያችሁ። ታጋሽ መሆን አይድህ ከእስር ቤት እንኳን ያስመልጣል መታገስ። የሚረባበሽ ነገር ካለ ዞር ብለህ ወደ አምላክ ይጸልይ። ዞር ብለህ ይጸልይ። ምንም እንዲህ ማለት እንዲህ ማለት አያስፈልግም። እንዲህ ካልክ ማጋንንት ላይ አድርገው፣ አያምሬን እኮ ነው የምላቸው እኔ። ከባድ ነው ስሜት፣ ከባድ ሰው ለስሜቱ እየኖረ ለእግዚአብሔር ከመኖር ወቶ አሁን እኮ እያኗኗር ያለ ሰው አለ፣ እየኖረ ያለ ሰው አንጂ። እያኗኗርሽ ሳይሆን እየኖርሽ ነው። ያንን ሰው እያኖሩ አለ ያለ መሪ ብላ ጌታ ሆይ ቅደም አንድ ነገር ሳላነሳልፍ የላችሁ ነበር። ዳዊት አየና ስውር ስራ ይንፈታልኛል። ስውር ስራ አለ። አንዳንድ ሰዎችን የያዘ እንዳይበለጽጉ የያዘ የያዘ እንዳይሄዱ የያዘ እንዳይበረጉ ለጊዜው የሚገኘውን እዚህ ጋር ያሳያቸውና እዛ ሩቅ እንዳይሄዱ የያዘ አለ። ትራቃቸው ሩቁን እንዳዩት የከለከላል። ከዛስ በኋላ ይነጫነጫል። ትንሽ ነገር ሞቅ ስትለው ይላል የሆነ ነገር ከዛ በኋላ ይነሳል። ቤቱ ግልብጥጥ ወጥ ያደረጋል የሆነ ነገር ውስጥ ይላል። እግዚአብሔር ከዚህ ይጠብቀን። ትግስት እጅግ ጋር አስፈልግ። ትግስት የመንፈስ ፍሬም ነው። ትግስት የመንፈስ ባይዘ ትግስት የማይታይበት ሰውዬ የመንፈስ ፍሬ የለበት። ወዚ ቁጭ ብላ መማር አለባት። ቁጭ ብሎ መማር አለበት። ስለዚህ በህይወታችሁ ታጋሽ ሰው ከሆናችሁ እንኳን መንገድ ላይ በመንፈሳዊ ዓለም ልትቀሩ በስጋዊ ዓለም እንኳን ራሱ መድረስ ወዳለባችሁ ትደርሳላችሁ። እሲ ደርሳለሁ በሉስ። ስለዚህ ዛሬ እላችኋለሁ ለሩጫ ትራካችሁ ግብ የሚጠቅማችሁ ሶስተኛው መታገስ። ታግሶ በእግዚአብሔር ቀኝ ተቀመጠ ይላል። መቀመጥ ወዳለባችሁ ህልማችሁ ወደ ራያችሁ መቀመጥ ትፈልጋላችሁ። የሚታገስ ሰው ኮኑ ታጋሽ ሆኑ ነርፈሳቱን እኔ በባህሪ አንዳንድ ቦታዎች ላይ ስሄድ ጌታ ትዕግስቴን ትዕግስቴን ከሚፈታትን ይጣላል። ተበቀኝ ተበቀኝ። እንደ እንደኔ የማይታገስ ሰው አልነበረ። እኔ በጣም ትግስተኛለሁ። በትንሽ ነገር አይመቸኝም። በትንሽ ነገር አኩርፋለሁ። በትንሽ ነገር ርቃለሁ። በትንሽ ነገር ከሰው ጋር አልቀበለው ለካሳው እየጠረበኝ በዚህ ጋር ሲገርዘኝ በዚህ ጋር ሲገርዘኝ በዚህ ጋር ሲገርዘኝ። ያ በጣም በትንሽ ነገር እጄ የምዘረጋው ሰው በትንሽ ነገር ሰዎች ወዳል። ባለፈው አንድ አጋጣሚ ስመጣ ትራንስፖርት ላይ ነበሩ። አንዱ ረበሸኝ። አረ ወንድሜ ቀስ ብለ አውራበት የሆነ ነገር አለኝ እወድሃለሁ አልኩት። አቅቶኝ አይደለም፣ አንዴ በመታው ይወድቃል። ግን ምንድን ነው ለምን? ከዛ በኋላስ ያለው ትራክ ከዛ በኋላ ያለውስ ጉዳይ ከዛ በኋላ ያለውን ነገር ማየት መቻል አለባችሁ። በህይወታችሁ ትዕግሥተኛ ከሆናችሁ ለትዳራችሁ ትጠቅማላችሁ። ትዕግሥተኛ ከሆናችሁ ለቤተ ክርስቲያን ትጠቅማላችሁ። ትዕግሥተኛ ከሆናችሁ በቢዝነሳችሁ ላይ ስኬታማ ትሆናላችሁ። እግዚአብሔር በኢየሱስ ስም የትዕግሥት መንፈስ ይልቀቅላችሁ። ጊዜው አስቸጋሪ እንደምናወራው ቀላል አይደለም፣ ይገባኛል ግን በህይወት የተሰራ ባለፈው በርኩበት ቦታ እየነገርኳቸው ነበር። ቲዮሎጂ እና ታሽቶሎጂ የሚባል ነገር አለ። ታቃላቸው አለ። ቲዮሎጂ ነባብ ታሪክ ነው። እንትን ዘፍጥረት እስከ ራእይ ያለውን ነገር በደንብ ያስረዳቸዋል። ከዘፍጥረት እስከ ራእይ ደግሞ ያለውን በደንብ የሚያስረዳችሁ የሆነ ጳጳስ አይደለም፣ የሆነ ደግሞ የሆነ ፓስተሩ አይደለም። ራሱ እግዚአብሔር ሰርቶ ጠርቦ ነው የሚያስተካክል ጠርቦ ሲያስተካክልን ለመጠረብ ዝግጁ ቆንቅ ብራዘር ከቲዮሎጂ ከተማረው ሰው በላይ ቅርታ ቲዮሎጂ ተማሪዎች ከቲዮሎጂ ከተማረው ሰውዬ በላይ አንተ የሚገርም በህይወት ግብ ውስጥ ትገባል። ቲዮሎጂን እርጅክት አላደረግም። ቲዮሎጂ ያስፈልጋል። ሎጎስ አለ ሬማ ያለ የሬማ ሰው የምትሆነው መቼ ነው ታውቃለህ? በህይወትህ እግዚአብሔር የሰራ ሰው ቆንቅ የሰራ ነው የሚሰራው የተስተካከለ ነው የሚያስተካክለው። ስለዚህ ዛሬ ያን ነገር እላችኋለሁ። እግዚአብሔር በሩጫ ትራካችሁ ላይ ላታቆሙ፣ ላትገደቡ፣ ላትያዙ ከግብት ደርሳላችሁ። እስቲ ደርሳለሁ በሉስ። ብዙ ጊዜ ጠላት ወደ ህይወታችሁ ይላካል። ቅድም እንዳልኳችሁ ሲላክ የመጀመሪያው ከእናንተ ውስጥ መምጣት የሚፈልገው የትዕግሥት መንፈስ እኔ ዛሬ በፊታችሁ አልቆም። ቅድም እንዳልኳችሁ የዛሬ አራት አመትም የተፈታተነ ነገር ነበር። ከህይወታችሁ አንዱ ትልቅ ሰው የምትሉት ህፃኑ ሆኖ ታዩታላችሁ። ህፃን ልጅ መጥቶ ይፈታተናል። ምን ምላስ የማይሆን ነገር በቃ አድርጋችሁ ከመስመር እንድትስቱም ይፈልጋል። ስለዚህ በህይወታችሁ ግን የሚጠቅማችሁ ቢዝነሳችሁ እንኳን አነስታካላችሁ በቢዝነስ ተጣልቶ እስር ቤት የገባ አውላልቆ ሰው አስገድሎ ገሎ ምናምን የገባ እስር ቤት እየታሽ ነው። ሰው በህልም ሁኔታ ለሰው ብራዘር ነገር ከተስተካከለ ካልተስተካከለ ዞር ማለት ይቀል። እንደ ትዕግስት ያለ ነገር የለም። ትዕግስተኛ ሰው መሆን ከግብ ያደርስሃል። እደርሳለሁ በሉ። ስለዚህ እንዲህ ልበላችሁ በመከራችሁ በሚደርስባችሁ ዋጋ በሚያስከፍላችሁ በሰው በገንዘብ በጤና በተለያየ ጉዳይ በእናንተ ህይወት ውስጥ በሚመጣው ጉዳይ ሁሉ ታገሹ። ታገሱ ማለት ከእናንተ ጋር ይቆይ ማለት አይደለም። ለመስተካከል ዝግጁ ሆናችሁ ህይወታችሁ ከግብ የሚደርስበትን ዓላማ እዩት። አይታችኋል? ብዙ ጊዜ አይ ስለ ትዳር ብዙ እንትን የለኝም። እውቀቱ ትንሽ ባይብል እውቀት ነው ያለኝ። እንዲሆነ አሲደፋችበት እንዲያረጋት፣ ገደላት፣ ሰባቴ በጩቤ ወቅቷት እንዲያረጋት የሰው ልጅ ነው። ግን አረ አባቱን በእንትን በገጀራ ቆርጦት ለእርሻ ለመሬቱ ሲል እንዲያደረገ እንዲህ ያደረገ ሲባል ስሰማ በጌታ በኢየሱስ አንተ እግዚአብሔር የሚሰጥ እኮ ይበልጣል። እግዚአብሔር የሚሰጥሽ ይበልጣል። ዮሴፍ እናትና አባቱን ቤተሰቡን ጥሎ ሄዶ አለ ግብፅ፣ አገር ለየማያቅበት ሀገር ንጉሥ የሆነ ዛሬ አንድ ነገር እላችኋለሁ፣ ከግባችሁ ትደርሳላችሁ። እሺ፣ ከግቤ ደርሳለሁ በሉ።